ዘመናዊ ኢህአዴግ። አምስት አርቲስቶች አምስት አርቲስቶች በህወሀት ባለስልጣናት በግዴታ በጋብቻ ውስጥ ገብተው እንዲኖሩ እንዲቀጥሉ የተደረጉ አምስት አርቲስቶች አሉ። ዛሬ ከአምስቱ አንደኛዋን ብቻ ነው የምናነሳው። ለምንድን ነው? በዚህ ህይወት ውስጥ በጣም ጥሩ ያልሆነ ህይወት አሳልፋ እንደገና ወደ ሙዚቃው ዓለም ተቀላቅላለች። ብዙዎች ያውቋታል ብዬ አስባለሁ። ሃይማኖት ግርማን ኦማሂሬን በሚለው ዘፈኗ ስለ ድሬዳዋም ባለጋሪ የሚለው ሌሎች በጣም በርካታም ዘፈኖች አሏት። ከዚህ ፊትም አንድ ሁለት የሙዚቃ አልበሞችን ለቃለች እና ሃይማኖት ግርማ ወደ ሙዚቃውም ያመጧት ያው እሷ ድሬ ሰው ከማንም ጋር የመግባባትም ባህሪም ችሎታም አለው። በዛ በዛ እዚህ ያሉ ሰዎች በግፊትም በምንም ወደ ሙዚቃው መጧት። ግን ሙዚቃው ጋር መጣም ጥሩ ውጤታማ የሆነች የነበረች ድምፃዊ ነች። በኋላ ምንሊክ የሚባል ልጅ ጋር ተዋወቁ፣ ተጋቡ። ምንሊክ ባለሀብት ነው፣ ሌላ ፊልድ ውስጥ ያለ በሌላ ዘርፍ ውስጥ ያለ ሰው ነው እና ይህ ሰው በቃ ሰርጋቸውም በጣም የተለየ ተብሎ ነው የተባለው። የሁለቱ ፍቅር በጣም በከፍተኛ ሁኔታ ደረጃ የተነገረለት ነበረ። በዛ መሀል እያሉ ከጊዜ በኋላ ምን እንደሆነ ሳይታወቅ ብቻ በቀጥታ ግንኙነታቸው ተቋረጠ። አንድ ልጅ ከወለዱ በኋላ አንድ ልጅ ከወለዱ በኋላ ልጅ ግንኙነታቸው ሲቋረጥ ብዙ ሰው ተደናገጠ። ምን አለ? ከዛ አስታውሳለሁ በወቅቱ የወጡ የነበሩን ቃል ኪዳን እና ሌሎች መጽሔቶች ላይ ምልልስ ሁሉ ተጀመረ። እሷ እንዲያደርጋኝ ነው እንዲያደርጎኝ ነው የሚል በኋላ ግን ነገሮች ሁሉ ሲጠኑና ወደ እውነታው ሲመጣ ምን ሆነ? አሁን የትግራይ ጊዜያዊ አስተዳደር የነበሩት ጀነራል ታደሰ ወረደ ሃይማኖትን በግድ ወደ ቤታቸው ጠልፈው እንዳስገቡ ተሰማ። ከዛ ሚኒሊክ ሚስቴ ነች ባለቤቴ ነች ብሎ እሱ በተወሰነ መንገድ ሚስቱን ለመመለስ ሞከረ። ግን በኋላ በደህንነት ኃይሎች ነው ማስጠንቀቂያ የተነገረው። በደህንነት ኃይሎች ማስጠንቀቂያ ተነገረው። ከዚህ በኋላ አይደለም ለሙግት ሌላ ነገር አደባባይ መውጣት ቀርቶ ስሟን ብታነሳ እርምጃ ይወሰድብሃል፣ ተባለ። ከዛ ወዲህ ሚኒሊክም ስለ ሃይማኖት ግርማ አንስቶ አያውቅም። ጸጥ ብሎ ነቀረ። ለሌሎች ሚዲያዎች ናቸው እንደውም የሃይማኖት እና የምንሊክ ጉዳይ ያሉ ያራግበ የነበሩት ማለት ነው። እንግዲህ ከዛ በኋላ ሄደ ኖሩ ኖሩ ኖሩ፣ ከታደሰ ወረደ አንድ ልጅ ወለደች። ከዛ በኋላም እየኖሩ በቃ ከመድረክ ላይ ጠፍታለች። አደባባይ ላይ አታያትም። ቤትም ቤትም አታያትም። በቃ በቤት ሆና ተዘግቶባት ባታሽ ጋር ተቀምጣ የነበረች ሴት ነበረች። በኋላ ላይ እንግዲህ ጦርነቱ ሲመጣና ግማሹ ወደ ትግራይ ሲገባ የተወሰነው እዚህ ቀረ። በመሀል ያለው ነገር ምን እንደሆነ ሳይታወቅ ድምፅም ሳይሰማ ቆመንም መጣች። ሰይፉ ሾው ላይም ቀረበች። ከዛ በኋላ የሆነ ሲንግልም ተለቀቀ። በቃ ሰው የተወሰነ ነገር አወራና ዝም አለ። ከዛ ትናንትና ነው የግለሰቡን ስም አልጠቀሰችም። እኛ ነን የተጠቀስነው ታደሰ ወረዳ ያለው እኛ። አይ ቲንክ ብዙዎቹ ለሚዲያ ሩቅ ያልሆኑ ሰዎች ያውቃሉ ብለን ስለምናስብ ነው በጣም ከፍተኛ የሆነ በደል ይደርስባት እንደነበረ ፊቷ ላይ ሙሉ ለሙሉ ፊቷ ሊለውጥ በሚችል አይነት መንገድ ብዙ ነገር እንደደረሰባት ቅንድቧ ራሱ እስከ መሰንጠቅና እስከ መቆረጥ ደርሶ አይኔ ራሱ ማየት አይችልም ነበር ያለችው። አይኔ ማየት አይችልም፣ ፊቴም እንደዛ ሆኖ በውጣት ራሱ ከብዶ ነበረ። በፊት የሚያውቋት ሃይማኖት አሁን ብሎ በፊት እንግዲህ በሙዚቃ ብቻ አይደለም የሚታወቀው በውበቷም ጭምር ከኢትዮጵያ አርቲስቶች ሙዚቃ ውስጥ ካሉ ቆንጆ ብለ ብጠራ ሃይማኖት ግርማን ከምጠራ አንዷ ነበረች። እና ያልታሰበ ነገር ነው በቃ የሆነብኝ አለች። እና ከሰው ጋር እደዋወላለሁ ምንላለው፣ ግን መውጣት አልችልም። በጣም የምቀርባቸውን ቤት ቀጥሬ የነበረ ማናግራቸው ምንም የምችለው ነገር አልነበረም በጣም ብዙ ጫና ነው የደረሰብኝ አንደኛ ባይምሬ ላይ ነው ሁለተኛ ደግሞ ፊቴ ላይ ፊቴ ከሰው ጋር መገናኘት እንዳንችል አንደኛ የምትመኪበት ውበትሽ ነው በሚል ፊቷ ላይም ከፍተኛ ጉዳት ደርሶባት እንደነበረ ተናገርሽ ከዛ በኋላ ውጭ ሀገር ሄደን ስራ እንስራ ብለው የሱዳን ጓደኞቿ ጥያቄ ሲያቀርቡላት እኔ መድረክ ላይ መውጣት አልችልም፣ ስቴጅ ላይ መውጣት አልችልም። ስላላያችሁ ነው ናዩን ብዬ ቀጠርኳቸው። ከዛ ፊቷን አሳያቸው፣ በጣም አዩ ደነገጡ፣ ምናሉ እና እንዴት ነው አይኔ ራሱ ማየት አይችልም፣ የአይኔ ሽፋሽፍት ቅንድሜ የላይኛው ሙሉ ለሙሉ ወርዷል ወደታች፣ እንዳይሆን እንዳይሆን ነው ሆንኩትኝ ብላስት ነገር ምንም ችግር የለም ብለው እነሱ ወስደው አሳክመዋት ፊቷን ወደ ቀድሞ ወደ ቀድሞው በረጅም ጊዜ ሕክምና ወደ ቀድሞ ማንነቷ መለሷት። ከዛ በኋላ የሙዚቃ ስራዋን አቀረበች። ይህም ትናንትና ነው እንግዲህ የነገረችን፣ ትናንትና እሷ ስትናገር። አሁን ብዙዎቹ ስለ ሃይማኖት ግርማ እና እንደዚህ ቅድም የጠቀስኩን እሷን ጨምሮ አምስት አርቲስቶች በግድ ታግተው በህወሀት ባለስልጣናት ሚስት ሆነው የኖሩ እንዳሉ ለምናውቀው ለኛ በቃ ይህን ከታደሰ ውጭ ማንም እንዲል ያደርግ አይችልም። አንድ ሰውዬው የጦር መኮንና የጦር ጀነራል ነው። በዚህ በኩል የገንዘብ ምንጩም ምን እንደሆነ በማይታወቅ መንገድ ገንዘብ ያለው ሰው ነው። በዚህ በኩል ደግሞ ወታደራዊ አዛዥ ነው። ስለዚህ ማንም ዞር ብሎ ላይ ማንም ሊናገረው ማንም ይሄ ሰውዬ እንዲህ ነው ብሎ ሊለው በማይችል አይነት መንገድ ነው ስልጣኑን ተጠቅሞ ያን ሲያደርግ የነበረው። እንግዲህ አሁን እሷ በአዲስ አልበሟ እንደገና እንደ አዲስ መታ ተናገረች። አንዲት ሴት ልጇ ነበረች እና ሴት ልጇም ያው መልኳ አባትየውን ወደ አባትዬ የሚሄድ ነገር የመምሰል ነገር ብዙ ነገር ታለ እና እንግዲህ ታደሰ ወረዳ፣ አሁን ስለ ሰብአዊ መብት ስለሌላ ነገር ሊያወሩልህ ይፈልጉ ይሆናል ወይ ደግሞ በትግራይ ወጥ ሴቶች ተደፈሩ ምናሉ ምናምን ሊሆን ይችላል። እውነተኛና ነጻ ፍርድ ቤት ቢኖር ግን እነዚህ አርቲስቶች ሃይማኖት ግርማን ጨምረው ቁጭ ብለው በወቅቱ የተደረገባቸው ቢናገሩ አገር ጉድ የሚያስብልና ጭንቅላት ሊያስይዝ የሚችል ነው። አንዳንዶቹ እኮ መኝታ ቤት ውስጥ የሚከናወኑ ስለሆኑ ማናያቸው ማንሰማቸው አሉ። ዝም ብሎ በሩመር ደረጃ ልትሰማቸው ትችላለህ፣ ወይ ደግሞ ያን ያህል ገብታ አታየውም። ወይ ደግሞ ባለቤቱም ተጠቂውም ተጎጂውም ሰው ራሱ ያን ያህል ገብቶ ላይናገር ይችላል፣ ገፍቶ ላይናገር ይችላል። ምክንያቱም ገመናን እንደማውጣት ነው የሚታየው በዛ በዛ ምክንያት ነው እንጂ እነ ታደሰ ወረደ የሰሩት ድርጊት በጣም ከፍተኛ እንደሆነና አንዳንዶቹ እንደው አንዳንዱ እንደውም ፊት ለፊት መነገር የማይችል እንደሆነና ለጆሮ እንደሚሰቀጥጥ ሚዲያ ላይ የማይወጣ እንደሆነ አድርጋ ነው የነገረችን እና እንግዲህ ያ እኛ ሰውዬ ደግሞ ዛሬ የትግራይ ጊዜያዊ አስተዳደር ሆነም ጌታቸው ረዳን ወክለው ተክተው አሁን ደግሞ ትግራይን ወክለው በየክልሉ እየዞሩ ነው ያሉት። አስራ ሁለት አመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆንኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። እንግዲህ ምክንያት የልናገር ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ፣ ፊቴ ግራና ቀኝ የሆነ አደጋ ነበር መወጋት ምናምን ነበር እና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስል እዚህ ጋር የነርቭ መጣመም ነበረው እና ቆዳ የሌለው ጠባሳ እንዲህ እያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም፣ ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሄድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽተዋል ስላቸው፣ ጠሩኝ ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቁሜው ከሰው ጋር አቀላቀላለሁ። ሂንቀና ያለው ይህ በህይወት ያስቤ አላውቅም እና